ምንይታሚተኛ ነው፣ ኬታ ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላ ያትፈውላ ምናምን ብዬ ድዋውላ አድርጌ ነበር እና በኋላ ላይ የሆነ ሰዓት ለ ሲገባኝ ነገሮች ሲገባኝ፣ የመንሀጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ፣ ሽርክያት የሆኑ ነገሮች ቢዳ ምንድን ነው ምናምን የሚለውን ነገር ጥልልና ጥንፍፍ አድርጌ የተረዳው ስመጣ ወይኔ ያልኩኝ ምንድን ነው ምናምን ያልኩኝና፣ እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ ነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ዳላ ብላፎ በለኝ ይኸው ዛሬ በዚህ ፊት ነው ይቀጣል ጠይቀው አቀነት ች ሆነናቶች ከዚህ በፊትም ቀድሜ ተናግር ያለው የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልካያዘን እንጂ አልሐምዱሊላህ፣ ሁላችንንም ለተውሂድ አላህ ለመራን ይህን ተውሂድ የበላይ ማድረግ ነው ከእኛ የሚጠበቀው ምክንያቱም ተውሂድ ነውና እስልምና፣ ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉና፣ ሐቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል በለ እንዲያውም ይዋደዳሉ ጭራሽ። ምክንያቱም ያገናኛቸው እስልምና ብቻና ብቻ ስለሆነ፣ ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሐነሁ ወተዓላ እራሱ ይለያያቸዋል። ስለዚህ ከነብሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉኝ፣ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው። ኧረ ምንም ያረከው ነገር የለም። እና በኋላ ላይ ነው ሲገባኝ ያለው ነገር አይ ቲንክ ሀሜድ ሀራም ነው በኢስላም የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ከአንተን የተማርኩት ሌሎችንም ውስታዞች መሻይኮች በውጭው ዓለም ያሉት ሳውዲ ያሉ መሻይኮችን ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለን። እና በኋላ ላይ መጨረሻ ላይ ጓደኛ አለኝ ውስታዝ ቃል አሚን የሚባል ምናልባት ታውቀዋለህ አንተ ከአንተ ጋር በጣም ትቀራረባላችሁ። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የእኛ ጀማዎች አጠቃላይ ንጽጽር ውስጥ ያለ ነው። ራሱ የኛ ጀማዎች ናን ያለ ነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ በእንደዚህ በእንት ማለት ነው። በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። ያው እኛ ሸሪያው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድን ነው መተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን። ብለን ነው የምናምነው። በትክክል ከሰለሙ ላይ ቅር በደንብ መስለም አለባቸው። በቃ ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉን እናያለን። እንዲገላለቡ እንዲገላለጡ አንፈልግም። በአካል የዛሬ ሶስት ዓመት አራት ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሂጅ ሱሪ አድርገዋል በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው ኢቭን እንኳን ሊጨበጥኝው ሁላ ነበር እኔን ረስተውት፣ ልምድ እንደሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምቶቹ ራሱ ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን፣ በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብ ነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው፣ አንደራደረበትም የግል ጉዳይ አይደለም ፐርሰናሊ እያያችሁት ነው ያላችሁት፣ አንዳንድ ሰዎች ማለት ነው ስንናገር ማለት ነው ይሄ የሀላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ህይወቶች እየተቀጠፈ የሰው ህይወት እየተበላሸ ሲመጣ እናንተ ፐርሰናሊ። እኔ አሁን የጀማል ምናምን የምትሉት ልጅ እኔ አላቀውም፣ ራሱ አይቸውም አላቅም። ራሱ እኔ ማቃቸው እነዚህ ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች፣ ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ህይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ፣ ማስቆም አለብን፣ ተዉ ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀ፣ ክብርን አስጠብቀ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም፣ እጠለው አለው፣ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባግራውንድ፣ ባለው ዘውክ የምንጠላው ከሆነ ሌላ አይደለም፣ ነፍስያ ነው ጉዳዩ። ላላ ብለን ከጠላን፣ ላላህ ብለን ነው መውደድ ያለብን። ስንጠላም ላላህ ብለን መጥላት መቻል አለብን። ኢቭን ረሱላህ ሰለላም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ ለጫት ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ላላህ ብለን ነው የምናደርገው። ሰውየውን ስለሚጎዳው ማለት ነውና በእኛ ትውልድ በእኛ እሺ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻላ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም፣ እንሻላ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን፣ ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርደድ ላይ ኮሚኒኬሽን የደርባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን እንሻላ እና ያለ ማለት ፈልጌ ነው። እንሻላ ውስጥ አስቀጥል። አይ ሀቂቀተን ባረከላሁ ፊኩም። በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው በአባቴም በእናቴም በኩል። ዚያራ በሄድኩበት አንድ ዘመደ ቤት ገባሁኝ። ዘጠና አመቱ አካባቢ ይሆናል። አላህ ይዘንላቸው አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወር የተነሳ ዋሃቢ ናቸው ተብለው ስለተገመትን እኛ ኢራን ከሳውዲ አረቢያ ትሻላለች፣ የሚል ወር የተነሳ እዛ ቤት ውስጥ ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ኡመርን ይሳደባሉ አሉ። ሀሻ አሉ። በጣም ተቆጡ። አቡበክርና ዑመር አዎ በልንዲያው ጀሐነም ከሸይጣን በታች እየተቀጡ ነው ነው የሚሉት አልኩት። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዚያ በደንብ ባስረዳኋቸው፣ አሁን ለምሳሌ ስያስቡት ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም? ያቀምረል መካ፣ አሰላሙ አለይካ ልቤ ባንቱ በእርሶ ተመካ አባድር ጾም አያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁ እንቀበላለን። አሁን ከዚህ ምን ይዘው ምንድን ምንድነው ይሄን አርዕስት ሳንነቅ የማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰው እስከ ጥግ ድረስ ማስተማር ይቻላል። ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ደሃ አንዱን እንዲህ አንዱን እንዲህ ለምን አደረገ ይሉታል። እንዲህ ዓይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመጸ ቁጥር ምን ይከሰታል? መሐይምነት ይከሰታል። ፊትለፊታችን ለፊታችን ጥፋት ብቅ ሲል ለኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። ማህይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው፣ ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ እራሱ አያውቅ። ሁለት ሴቶች ናቸው፣ አንዷ ዱላ ይዛለች፣ ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ። ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመድ ዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን። እነሱን አገባለሁ አለች። ተመልከቱ፣ እንግዲህ ተመልከቱ። የመሐይምነት ጥግ አያችሁ አደለ? አምስት ሺህ ላይክ ምናምን ተሰጥቷታል። እዛ ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናቅም። ሌላው ይመጣል፣ ኦሮሞ ነው ደግሞ። እሱ ምን አለ እኔ የሚከተለውን ነገር አቀርባለዋል። ምን እኔ ሙስሊም ነኝ ከሙስሊምም በላይ ኦሮሞ ነኝ አለ፣ እጁን እያሳየ ምልክት። ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄ ፈታ የተከታይ የሆነ ይበልጥብኛል አለ። አትከፉ፣ ምክንያቱ ኢትስ ኢን ማይ ብለድ ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል፣ እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል ሴቶች እየጠራ በጠረባ ያነጥፋቸዋል አይደለ አንዷን የባሌ ልጅ ባሌ የሚባል ኦሮሚያ ላይ ያለ አገር አለ የዛ ልጅ መሆኗ ነው እንግዲህ የናዝሬት ልጅ ደግሞ ይጠይቃታል የአዳማውም ልጅ ኦሮሞ ነው እሷም ኦሮሞ ናት ሰይዶ ጉራጌ ነው እንግዲህ ያስቡት እንግዲህ አሁን ሳይታሰብ ሌላ ጣጣ ውስጥ ተገብቶ ማለት ነው አንቺ እንዴት ነው ሳይዶ በጠረባ ሲመታሽ ምናምን ሰው ተከፍተዋል ምናምን ስትባል፣ አሁን እዚች ጋር የምታሰብ እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው ምን ትላለች? ይቅርታ አድርጉልኝ ቤተሰቦቼ ትላለች እትላለች ወላጅነትና አባቷን እኮ አደለም። አይደለም ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደለን ነብሳችንን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነትም ማለች ሲጀምር፣ ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም። ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ፣ እንደምትቀረጹ ከማን ጋር እንደምትቆሙ። ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላት። ለምን? ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጥ ወጥነትን በዚህ ደረጃ ታስፋፋላችሁ? ስለዚህ እምነታችንን እናስተካክል፣ የነብዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልን ለኛ ይፈጸምልናል በሁለቱም ሀገር። አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ የመጨረሻ አደገኛ የሆነ አካሄድ ነው እየሄድን ያለ ነው። አላህን ብንፈራ ይሻላል። አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን እያመፅን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። የመጨረሻ ንግግር የምትሆነው ምንድን ነው? ተወደደም ተጠላን ወደ ቲክቶክ ተመቷል፣ በቃ ሰው ገብቷል እዛ ሜዳ ላይ ቢያንስ አላህ እንዲፈራ አላህን ፍሩ የሚሉ ሰዎች መኖር አለባቸው አላህን ፍሩ ማለት በምላስ ሊቀል ይችላል እራሱ ግን ሰውየው አላህን ፈርቶ ከተገኘ ሰዎች አላህን እንዲፈሩ ሰበብ ሆናቸዋል ስለዚህ ከዚህ ምን እንይዛለን ሁላችንም አላህን እንፍራ ቤት ላይ ምን አይነት ሰዎች ነን? ከሰው ጋር ስንሆን ምን አይነት ነን? ለብቻ ስንሆን ምን አይነት ነን? ቻት ቦክስ ላይ ከሰው ጋር ስንገናኝ ምን አይነት ነን? አላህ አንድ አይነት ሰዎች ያድርገን፣ እሱን የምንጠነቀቅ። ያኔ አላህ ራሱ ነስር ይሰጠናል።